የፋኖ ኃይሎች በጎጃም ስትራቴጂያዊ ቦታ ያሉትን ተቆጣጥረዋል። አንድነት የሚል መጠሪያ የተሰጠው ዘመቻ በጎንደር ጅንግርና፣ ሳንጃ ቆላ፣ ድባ አለፋ በመሳሰሉ ቦታዎች እንደ አዲስ ግጭት አገርሽቷል። በጎጃምም ቡሬና መራዊ ጤሊልም የተለያዩ አውደ ውጊያዎች ከአገዛዙ ጋር እየተደረጉ ነው። ይህንንም ይዘናል በደቡብ ጎንደር ጋይንት ከተማ ሰግተናል ያሉ ባለመኪኖች ከተማይቱንም በመኪና ብዛት አጥለቅልቀውታል። የመከላከያ ሰራዊት አደብ አልገዛ ባሉ ኃይሎች ላይ በኤፍራታና ግዳም የቡድኑን አመራር ከነ አባላቱ ደምስሰናል፣ ቀሪዎችንም ማርከናል ብለዋል። በመዲናዋ የብሔራዊ ሎተሪ ሰራተኛ ተገድሎም ተገልጿል። የትግራይ ክልል ጉዳይ የኢትዮጵያ ፓርላማ አባላት ዝም ሲሉ የእንግሊዝ የፓርላማ አባሉ ግን ትኩረት ያስፈልገዋልም ብለዋል። ሁሉንም በዝርዝር እናያለን። አብራችሁን ቆዩ። ይህ ኢትዮ ማለዳ ነው። ሳብስክራይብ ማድረግ አይዘጋ የመከላከያ ሰራዊት አደብ አልገዛ ባለው ኃይል ላይ በኤፍራታና ግዳም የቡድኑን አመራር ከነ አባላቱ ደምስሻለው ቀሪዎችን ደግሞ ማርኳለው ብለዋል። ይህንን ያለው ደግሞ የኮማንዶ ክፍለ ጦር ምክትል አዛዥ ኮነሬል አባተ ሞላ ሲሆኑ በሰራነው ኦፕሬሽን የጽንፈኛውን ኃይል በአመራሩ ላይ እርምጃ ወስደናል ያሉ ሲሆን እርምጃ ወስደናል ያሉ ቢሆንም እርምጃ ተወሰደ የተባለው የፋኖ አመራር ግን በስም ባይጠቀስም በቀጽል ስሙ ቀጭኔ የሚባል አመራር በሚል ገልጸውታል። በተጨማሪ የሬጅመንቱ አዛዥ ሻለቃ ተስፋዬ በላይነ የፈጸምነው ግዳጅ በአስቸጋሪ ሁኔታ ነው ብለውታል። ኮነሬል አባተ አክለውም ጽንፈ ዘፈኛ ኃይሉ በተወሰደበት ተደጋጋሚ እርምጃ አከርካሪው ተሰብሯል፣ መዋቅሩም ፈራርሷል። የፌስቡክ አረበኛ ብቻ ነውም ብለውታል። ታዲያ ይህ በእንዲህ እንዳለ የፋኖ ኃይሎች ግን በጎጃም ስትራቴጂያዊ ቦታውን ተቆጣጥረነዋል ብለዋል። የፋኖ ኃይሎች ይህንን ቦታ የተቆጣጠሩት ትላንት አመሻሹን ከአገዛዙ ሰራዊት ጋር ባደረጉት ተጋድሎ መሆኑንም አረጋግጠዋል። ይህች ከተማ ቁጨን ከተማ ስትሆን ወደ ኦሮሚያ ክልል ወለጋ መስመርም መተላለፊያ መስመር ሆና የምታገለግል

ጠቅላይ ሚኒስተሩ በትላንትናው የፓርላማ ውሎ ስድስት ዓመት ብትዋጉም አታሸንፉንም ያሉ ቢሆንም አንድ የፓርላማ አባል ደግሞ ሁለት ዓመት ከመዋጋት ሀያ ዓመት መወያየት ይሻላል ያሉ መሆኑ የሚዘነጋም አይደለም። የፋኖ ኃይሎች ከዚህ በፊት የነበረ ልዩነት ፈትተናል በአንድ ወደ ጠላት ግንባር ብለው ከወራት በፊት ሲያሰለጥኑት የነበረውን ታጣቂ ወደ ተለያዩ ቦታዎች አንድነት የሚል የዘመቻ መጠሪያ በመስጠት ከአገዛዙ ጋር ውጊያ የጀመሩ ሲሆን ገና ከመጀመሩ በሶስት ቀን ውስጥ አንድነት ዘመቻው የፊልድ ማርሻሉ ጦር ላይ በገጠምነው አውደ ውጊያ ሁሉ ጉዳት ደርሶበታል በማለት የአገዛዙን የጦር መኮንን ኮኖሬል አባተን እስከ ጦሩም ደምስሰናል ብለዋል ይህንንም በማህበራዊ ትስስር ገጻቸው የኮኖሬሉን ፎቶም አጋርተዋል ዘመቻው በጎንደር ሳንጃ ጃንሱማ ጅንግርና ቆላድባ በጎጃም ቡሬ መራዊ ቲሊሊ በባህር ዳር የቅርብ ርቀት ላይ መሸንቲን ጨምሮ ከደፈጣ ውጊያ ሁለት ሶስት ቀን የፈጀ ውጊያም ቱ በኩል እልህ አስጨራሽ ሆኖም ቀጥሏል። የጠቅላይ ሚኒስተሩ የደህንነት አማካሪ በጦርነት ማጣፈጫ ንግግራቸው የሚታወቁ ሲሆን ዲያቆን ዳንኤል ክብረት ከሰሞኑ የፋኖ ኃይሉ አርጅቷል፣ ጃጅቷል ያሉት ሲሆን በዚህ ሶስት ቀን ብቻ አቶ አረጋ ከበደ የሚመሩትን ክልል ላሊበላን ጨምሮ የተለያዩ ቦታዎች ውጊያው እንደቀጠለ ነው። ከአዘዞ ባህር ዳር ከጋይንት ወረታ ያለው መንገድም ተቋርጧል። ከዚህ ጋር በተያያዘ የፋኖ ኃይሎች ቁጭና አለፋን መቆጣጠራቸውን ገልጸው በመ መከላከያ ሰራዊቱ ታስረው የነበሩ 200 የግፍ እስረኞችንም አስለቅቀናልም ብለዋል። እንዲሁም ጠቅላይ ሚኒስተሩ ትላንት በፓርላማው ላቸው ከሶስት ሺህ ብር በላይ ለአንድ ኩንታል ማዳበሪያ ድጎማ እናደርግለታለን ብለው ማብራሪያ የሰጡበትን ማዳበሪያ ከሰባት ሺህ ማዳበሪያ በላይ መካዝን ላይ በማውጣት ለህዝቡም አከፋፍለናል ያሉ ሲሆን በደቡብ ጎንደር ዞን ጋይንት ከተማ ለሳምንታት ከተማይቱ በመኪናዎች ተጨናንቃለች። ሹፌሮች ካለንበት ጋይንት እስከ ወረታ መገንጠያ እጀባ ካልተመቻቸል ልን ሰግተናል ያሉ ሲሆን እጀባ ባለመመቻቸቱም አካባቢው ለቀው እንቅስቃሴ ማድረግ አልቻሉም። ከዚህም መካከል በየአካባቢው የነዳጅ እጥረት የተፈጠረ ቢሆንም በጋይን ትግል ለሳምንታት ነዳጅ የጫኑ ቦቴዎችም እንዳሉ አረጋግጠናል። ትግራይ ክልልን ጉዳይ የኢትዮጵያ ፓርላማ አባላት ዝም ሲሉ የእንግሊዝ የፓርላማ አባሉ ግን ትኩረት ያስፈልገዋል ብለዋለኝ። ከዚህ ጋ በተያያዘም የእንግሊዝ መንግስት የፕሬቶሪያውን ስምምነት ተግባራዊነት እንዲከታተል ተጠይቋል። በትላንትና እለት የሀገራችን ፓርላማ ጠቅላይ ሚኒስተሩ ተገንተው ማብራሪያ በሰጡበት የሕዝብ ተወካዮች ምክር ቤት ስብሰባ ላይም ስለ ትግራይ ተፈናቃይ ስቃይና እንግልት ወደ ቀየ አለመመለስ፣ ስለ ትግራይ ሕዝብ አሁናዊ ሁኔታ የጠየቀ አንድም የፓርላማ አባል የለም። ከዚህ ይልቅ ግን የተጠየቀው ሌላ ነው። ህዋት አድብ መግዛት አለበት የሚል ሌላ የጦርነት ነጋሪት ጉሰማም በምክር ቤት አባሉ በኩል ተነስቷል። በእንግሊዝ የፓርላማው ውሎ ግን ስለ ትግራይና ስለ ፕሬቶሪያው ስምምነት ስጋትና ትግበራ ጋር በተያያዘ በፓርላማ አባሉ ተነስቷል። የዩናይትድ ኪንግደም የፓርላማ አባሉ ሎርድ ዴቪድ የእንግሊዝ መንግስት የፕሬቶሪያው የሰላም ስምምነት እንዲተገበር ትኩረት ሰጥቶ ሊሰራ ይገባልም ብለዋል። ይህንን ያሉተኝ በዩናይትድ ኪንግ ግደም ፓርላማ ነው። በእኛ የህዝብ ተወካዮች ግን ይህንን የሚያነሳ አንድ ኢትዮጵያዊ መገኘት አለመቻሉ እንደ ሀገር ያሳፍራል። አክለውም የዩናይትድ ኪንግደም የፓርላማ አባሉ በኢትዮጵያና በኤርትራ መካከል ያለው የጦርነት ድባብም ለትግራይ ስጋት ነው፣ እንዴት ይህንን ጦርነት መከላከል ይቻላል ያሉ ሲሆን ሎርድ ዴቪድ ይህንን ቢሉም የኢትዮጵያና የኤርትራ መንግስታቶች ግን የሚያደርጉትን የጦር መሳሪያና የጦር ሰራዊት ዝግጅት እያደረጉ ላለመምሰል በንግግር ደረጃ ሁሉም የመውረር ፍላጎት የለንም ሲሉ ከሰሞኑ እየተደመጡም ይገኛሉ። በመዲናዋ የብሔራዊ ሎተሪ ሰራተኛው ተገድለው ተገኝተዋል። በአዲስ አበባ ከቅርብ ጊዜ ወዲህ ሿሿ የሚል መጠሪያ የተሰጠው የዘረፋ አይነት ብዙዎችን ከስልክ እስከ ላፕቶፕ እያጡ ሲሆን በቅጽፈት ከሰፈራቸው ለቀው ሌላ ሰፈር መገኘትም እየተለመደ መጥቷል። ከዚህ ጋር በተያያዘ በከተማይቱ በየቀኑ ሰው ይጠፋል። ሚስትና ልጅ አባትና ባሌ ይመጣል እያሉ ቢጠብቁም ባል እንደወጣ ይቀራል። ከሰሞኑ ገፈርሳ ወንዝ ዳር ተገድለው የተገኙት የብሔራዊ ሎተሪ ሰራተኛ ከጠፉ ከአምሳ ቀን በኋላ አቶ ንጋቱ ሸዋንዳኝ ተገድለው በወንዝ ዳር ተገኝተዋል። ልጆች ከነገ ዛሬ ይመጣል እያሉ እየጠበቁ አባታቸው ግን ከወር በኋላ አስከሬን ሆኖ በወንዝ ዳር አግኝተውታል። ታዲያ በመዲናይቱ የሚሰሩ እኒህን መሰል ተግባራቶች በተደጋጋሚ የሚከሰት ሲሆን፣ ከተማ አስተዳደሩ ግን ከዚህ ጋር በተያያዘ ለነዋሪዎች ፍትህ ሰጥቶ እምባን መጥረግ አልቻለም። በመዲናይቱ ከዚህ ጋር በተያያዘ የሚከሰት ወንጀል አዲስ አይደለም። ባለሀብቶች ይሞታሉ፣ ታዋቂ ሰዎችም ይገደላሉ።